አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስትልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። ዛሬ ሕዳር 7 2018 የእለተ እሁድ የጥቁር ገበያ ሐዋላ እጅግ በሚገርምና በሚደንቅ ሁኔታ በዛሬው ዕለት ጭማሪ አሳይተዋል። ምን ያክል ጨምሯል የሚሉትን የአስራ ሰባት ሀገራትን መረጃ አሰናርተን ወደ እናንተ ይዘንላችሁ ቀርበናል። እንግዲህ በዛሬው ዕለት እሁድ ነው። እሁድ ደግሞ የባንክ የምንዛሬ መረጃ ባንክ ቤት ዝግ ስለሚሆን ለእናንተ ማቅረብ አልቻልንም። በነገው ፕሮግራማችን ላይ የምናደርሳችሁ ይሆናል። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ከሰሞኑ የነበረው የጥቁር ገበያ ሐዋላ በአንድ አይነት አዙሪት ውስጥ እየተሽከረከረ የነበረ ቢሆንም በዛሬው ዕለት እንግዲህ ያለው የምንዛሬ ዋጋ ተመን ጭማሪ አድርጓል። የትኛው ሀገር ጨምሯል የሚለውን እንግዲህ በዝርዝር ወደ እናንተ የምናደርስ ይሆናል። ከዛ በፊት በትናንትናው ምሽት ወደ በኢትዮጵያ ሰዓት አቆጣጠር ወደ ሁለት ሰዓት አካባቢ አንድ መረጃ ወደ እናንተ አድርሻለሁ። ይህም እንግዲህ አጠቃላይ ለኢትዮጵያ ንግድ ባንክ ደንበኞች በመላው ዓለም ላይ ለምትገኙ ማለት ነው። በዛሬው እለት እንግዲህ ዛሬ ምሽት ማለትም ከሌሊቱ 6 ሰዓት ጀምሮ አገልግሎቱን ሙሉ በሙሉ እንደሚቋረጥ እንግዲህ የኢትዮጵያ ንግድ ባንክ በመላው ዓለም ላይ ለሚገኙ ደንበኞቹ ማስጠንቀቂያ አውጥቷል። ምናልባት በዚያ ቀን እንግዲህ ገንዘብ ለማስተላለፍ የምታስቡ አጠቃላይ እንግዲህ በኢንተርኔት ባንኪንግ፣ በኢቲኤም ማሽኖች፣ በሞባይል ባንኪንግ በግማሽ በላይ በሚሆኑት እንግዲህ አገልግሎቶቹ ሙሉ በሙሉ ስለሚቋረጥ ይህንን ከግንዛቤ ውስጥ ልታውቁና ልትገነዘቡ ይገባል። ለማለት ያክል ወዳለሁ። በዛሬው እለት እንግዲህ አንድ የአሜሪካ ዶላርን ስንመለከት ከትላንቱ ጭማሪ በማድረግ 181 ብር ከ20 ሳንቲም ሲመነዘር አንድ መቶ የአሜሪካ ዶላር 18120 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። በትላንትና ሁለት እንግዲህ የአቢሲኒያ ባንክ እለታዊ የምንዛሬ ዋጋ ተመንን አቅርብልኝ ያላችሁን የቻናል ቤተሰቦች የትላንት የቅዳሜን መረጃ እንግዲህ የአቢሲኒያ ባንክን የስድስት ሀገራትን ወደ መጨረሻ ላይ የማደርሳችሁ ይሆናል። እስከ መጨረሻው ድረስ እንግዲህ ከጥቁር ገበያና ከባንክ ያለውን የምንዛሬ ዋጋ ልዩነቱን ማወቅ ትችላላችሁ። ሌላው የካናዳ ዶላር ነው። በዛሬው ዕለት 1 የካናዳ ዶላር 126 ብር ከ99 ሳንቲም ሲመነዘር 100 የካናዳ ዶላር 12699 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮ 210 ብር ከ40 ሳንቲም ሲመነዘር 100 ዩሮ 21 ሺህ ከ40 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ፓውንድ ስተርሊን ነው። በዛሬው ዕለት 1 ፓውንድ ስተርሊን 237 ብር ከ10 ሳንቲም ሲመነዘር 100 ፓውንድ ስተርሊን 23710 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባሕሬን ዲናር ናት። በዛሬው ዕለትም አንድ የባሕሬን ዲናር 479 ብር ከ90 ሳንቲም ሲመነዘር አንድ መቶ የባሕሬን ዲናር 47990 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውድ ሪያል ነው። በዛሬው ዕለት እንግዲህ የኳታር ሪያል ዕለታዊ ምንዛሬ ዋጋ ተመን መረጃው በትናንትና ዕለት አድርሰናል። በዛሬው ዕለት የለም ማለት ነው። በዛሬው ዕለት በስንት ሲመነዘሩ አለ የሚለውን እንደ ወትሮ በኮመንት አስነብቡን እያልን እንግዲህ በዛሬው ዕለት አንድ ሳውድ ሪያልን 48 ብር ከ15 ሳንቲም ሲመነዘር 100 የሳውዲ ሪያል 4815 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃምን ስንመለከት 49 ብር ከ10 ሳንቲም ሲመነዘር 100 የዱባይ ድርሃም 4910 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር ናት። በዛሬው ዕለትም አንድ የኩዌት ዲናር 593 ብር ከ30 ሳንቲም ሲመነዘር አንድ መቶ የኩዌት ዲናር 59ሺ 390 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ ጆርዳን ዲናር 255 ብር ከ15 ሳንቲም ሲመነዘር አንድ መቶ የጆርዳን ዲናር 25ሺ 515 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 116 ብር ከ85 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 11685 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሶስት የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ የኦማር ሪያል 469 ብር ከ90 ሳንቲም ሲመነዘር 100 የኦማር ሪያል 46990 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬ ሁለት አንድ ስዊስ ፍራንክ 224 ብር ከ01 ሳንቲም ሲመነዘር 100 የስዊስ ፍራንክ 22401 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬ ሁለት አንድ የቻይና ዩዋን 24 ብር ከ93 ሳንቲም ሲመነዘር 100 የቻይና ዩዋን 2493 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ለስ አንድ ኢስራኤል ሸከል 52 ብር 50 ሳንቲም ሲመነዘር 100 ኢስራኤል ሸከል 5250 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ መግቢያ ላይ እንደገለጽኩላችሁ በትናንትና ሁለት የአቢሲኒያ ባንክ የግል ባንክ የሆነውን መረጃ አቅርብልን ያላችሁኝ የቻናል ቤተሰቦች አላችሁ። እንግዲህ በትናንትና ሁለት ቅዳሜ ዕለት የአቢሲኒያ ባንክ አንድ አሜሪካ ዶላርን 151 ብር ከ30 ሳንቲም ገዝቶ 154 ብር ከ32 ሳንቲም ሲሸጥ ውሏል። የእንግሊዝ ፓውንድን 199 ብር ከ48 ሳንቲም ገዝቶ 203 ብር ከ47 ሳንቲም ሲሸጥ ውሏል። ዩሮ 174 ብር ከ77 ሳንቲም ገዝቶ 178 ብር ከ26 ሳንቲም ሲሸጥ ዩናይትድ አረብ ኤምሬትስ የዱባይ ደርሃምን 43 ብር 58 ሳንቲም ገዝቶ 44 ብር 45 ሳንቲም ሲሸጥ ውለዋል። የስዊስ ፍራንክን 190 ብር 64 ሳንቲም ገዝቶ 194 ብር 45 ሳንቲም ሲሸጥ ውለዋል። የካናዳ ዶላርን 107 ብር 68 ሳንቲም ገዝቶ 109 ብር 83 ሳንቲም ሲሸጥ ውለዋል። የሳውዲ ሪያልን 43 ብር ከ02 ሳንቲም ገዝቶ ገስቶ 43 ብር ከ89 ሳንቲም ሲሸጥ እንደዋለ እንግዲህ በትናንትናው ዕለት የነበረው የአቢሲኒያ ባንክ ዕለታዊ ምንዛሬ ዋጋ ተመን ይህን ይመስላል ማለት ነው። በተለይ ከቅርብ ጊዜ ወግዲ እንግዲህ የባንክ የምንዛሬ መረጃ በከፍተኛ ሁኔታ እየጨመረ ነው። የጥቁር ገበያ ከሰሞኑ እየቀነሰ የነበረ ቢሆንም በዛሬው ዕለት እንግዲህ ሁሉም በሚባል ሀገራት ላይ ጭማሪ አድርጓል። ይህ ጭማሪ የት እንደሚደርስ እንግዲህ አይታወቅም። ዞሮ ዞሮ የጥቁር ገበያ ሐዋላ መጨመር በተለይ ለሀገራችን በዝቅተኛ ማህበረሰቡ ላይ ከፍተኛ የሆነ አሉታዊ ተጽዕኖ አለው። ሐዋላን እንግዲህ መጥፋትና መውረዱ ለሀገራችን ትልቅ ስኬት ነው። ቪዲዮውን ላይክ ላይክ ሼር ሼር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ እያልኩኝ ለዕለቱ ያስኩላችሁ የምንዛሬ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።